የላሊበላ ከተማ ወጣቶች በዓሉን ለማክበር በየአቅጣጫው የሚገቡ እንግዶችን እግር በማጠብና በማስተናገድ የእንግዳ ተቀባይነትና ሰው አክባሪነት እሴትን እያስቀጠሉ ነው። ወደ ላሊበላ የሚመጣ እንግዳ ሁሉ በቆይታው ተደስቶ እንዲመለስ የበኩላቸውን አስተዋጽኦ እንደሚወጡም ወጣቶቹ ተናግረዋል። ተጨማሪውን አብረን እንከታተል። በላሊበላ በሚከበረው የኢየሱስ ክርስቶስ የልደት በዓል ሰሞን ከሚከወኑ መልካም እሴቶች መካከል የግር አጠባ ስነ ስርዓት አንዱ ነው። በዓሉን ለማክበር ከተለያዩ አቅጣጫዎች ረጅም የእግር ጉዞ አድርገው የሚገቡ እንግዶች በላሊበላ ከተማ ወጣቶች ፍጹም ሰው አክባሪነትና እንግዳ ተቀባይነት እግራቸውን ታጥበው፣ የተገኘውን ማዕድ ተቃምሰው ወደ አብያተ ክርስቲያናት ይሸኛሉ። ክርስቶስ የሐዋርያትን እግር ዝቅ ብሎ እንዳጠበ እንዳስተማረ እኛም እንዲሁ ደግሞ በተለያየ ቦታዎች በሩቅ ቦታ የሚመጡ በጣም ብዙ ኪሎ ሜትሮችን አቋርጠው የሚመጡ እንግዶች አሉ። ወንዶችም ሴቶችም በእግራቸው ይመጣሉ ህጻናትም ጭምር። እኛ ደግሞ እዚህ ሁነን በእግር የመጡትን የደከሙትን ሰዎች፣ እንግዶች እየተቀበልን እግር እናጥባለን። ያው የአባቶቻችን ስርዓትና ወግ እንዲሁም ሃይማኖታዊ ስርዓት ስለሆነ እንደዛ እናደርግና የሚቀመስ እህሎችን፣ ምግቦችን እንሰጣለን። ልብስም ካለን እንሰጣለን። ውሃም እናጠጣለን። ከዛ በኋላ እንሸኛለን ማለት ነው። እናት አባቶቻችን ድሮ እንግዳ በመቀበል ይታወቃሉ እና አብርሃም በድንኳን ጥለው ድንኳን ላይ አብርሃም ጥሎ እንግዶች ሲቀበል ስላየን እኛ ደግሞ ከነሱ እንትን ወስደን እያጠብን ነው። የደከሙትን አሳርፈን የቻልነውን የሚበላም ካለ ያለውን ነገር እየተባበርን በጋራ እየሰራን የደከመውን መንገድ የጠፋውን በማሳየት በጋራ ነው እየሰራን እያለ እና የቅዱስም የንጉስም ልጆች እንደመሆናችን መጠን ያው ዝቅ ብሎ ማጠብ ክብር ስላለው በዛ ልክ ወጣቶችም በጣም የሚያስደስቱ ናቸው እና ሁል ጊዜም ቀጣይ እንደዚህ አይነት ፕሮግራም ይኖረናል። ያው ከሩቅ ስለሚመጡ ስለሚደግማቸው እዚህ እግራቸውን አጥበን አፍታተን ያለን ሰተናቸው በቄላም ሆነ እንጀራም ሆነ ውሃም አጣጥተናቸው ወደ ቤተክርስቲያን እንሸኛቸዋለን። የላሊበላ ወጣቶች እንግዶችን ተቀብለው በመልካም የእንግድ አቀባበል አስተናግደው መንገድ አሳይተው እንግዶችን ወደሚፈልጉበት ቦታ ያደርሳሉ። ይህም በየአመቱ በዓሉ ሲደርስ በአደረጃጀት የሚከውኑት የተለመደ መልካም ተግባራቸው ነው። ቤተክርስቲያኑ ያው ከዚህ 200 ሜትር ርቀት ላይ ይገኛል። ስለዚህ ወደዛ ለመታደም ስለሚሄዱ መንገድ እናሳያለን፣ ቦታ እናሳያለን እንዳይሰረቁ ምክንያቱም ገናን በማስመልከት ብዙ እንግዶች ከተለያየ ሀገር ይመጣሉ፣ እንዲሁም ሌቦቹም ጭምር ስለሚመጡ ከነሱ እንዲጠነቀቁም ጭምር ያው እንግዶችን በማስተባበር ቦታው ላይ ድረስ እናደርሳለን ማለት ነው። እንጀራ በየሰፈሩ ማህበራታችን ሰብስበን ወጥ በመስራት ባቄላ በመንከርና በማዘጋጀት ዳቦ፣ አንዳንድ ወጣቶች አሉ ለዚህ በዓል እንኳን አደረሰን በማለት ስዕለት በመሳል ዳቦ በማስጋገርና በመግዛት እያመጡ ይሰጡናል። እነሱን ፍቅርን የሰጠን ወደ ቤተ ክርስቲያኑ ሲገቡ መረጃዎችን እየሰጥን የቀይ መስቀል ስልክ የፖሊስ አገልግሎትንና የት አካባቢ ማረፍ እንዳለባቸውና ጥንቃቄ ማረፍ እንዳለባቸው እያሳየን ነው የምናስገባቸው የምንቀበላቸው እንግዶቻችን። አሁን ቀጣይም ጥምቀትን ጥምቀትን አስመልክቶ በዚሁ ፕሮግራሙ ይቀጥላል። ሌላኛው አሁን ከ29 ከቤዛ ኩሉ ሲመለስ እንግዳዎቹ በድሮ አማካኝነት የተዘጋጀ ከብት አለ እሱ ሳዶ፣ እሱን እየቀመሱ እንዲሄዱ የወጣቱም ትብብር ያደርጋል ማለት ነው። ወጣቶቹ የላሊበላን የእንግዳ ተቀባይነት ገጽታ የመገንባትና ከቀደምቶቻቸው የወረሱትን መልካም ስብእና ለቀጣይ ትውልድ የማስተላለፍ ኃላፊነታቸውን እየተወጡ መሆኑንም ገልጸዋል።